ሰላም ጤና ይስጥልን። በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሆንልን። እንግዲህ ቀደም ሲል የ2017 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስን ብርሃነ ትንሳኤ በዓል ምክንያት በማድረግ ለ300 ሰዎች ዶሮ በርበሬ፣ ለእጃቸው 500 ብር እንደዚሁም ደግሞ ሽንኩርትና ዘይት ባለ አምስት ሊትር ዘይት እንድትሰጡልን እናንተን ጠይቀናችሁ ነበር። አላሳፈራችሁንም። እግዚአብሔር ብድራቱን ይክፈላችሁ። በጣም ነው የምናመሰግነው። ይህን በማድረጋችሁ ሁሉንም ገዛዝተን እንግዲህ እነሱን ነው የምንጠብቀው። ዛሬ ሰጥተን እንግዲህ ምርቃቱን ትቀበላላችሁ ማለት ነው። ቀጥታ የምንሄዱ አሁን ወደዛ ወደ ስጦታ ነው። እግዚአብሔር ብድራቱን ይክፈላችሁ። ወደ አምሳ ሰዎች የምትጠጉ ለሶስት መቶ ሰዎች አንዳንድ ሰው አንዳንድ ሰው ሁለት አስራ ስምንትም እንደዚህ ምናምን የሰጠ ሰው አለ። እግዚአብሔር ብድራቱን ይክፈላችሁ። ቀጥታ ወደ ስጦታው እንሄዳለን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ተንሳ ያደረሰና አደረሳችሁ። የጌታችን የመድኃኒታችን ኢየሱስ ክርስቶስን ባለተን ምክንያት በማድረግ ለ መቶ ሰው የበዓል ቤዛ እስከ ሰው ጠይቀን ነበረ። እግዚአብሔር ይስጣቸው። እነሱ አላሳፈሩንም። ለ309 ሰዎች ከትናንትና ወዲያ ሰተናል። ቀን ሀሙስቀን ቀን ሰተናል። ያንን ያዩ ሰዎች ደግሞ ለእኛም ስጡልን ባሉ መሰረት ለ30 ሰዎች ከዚህ ከ309 በኋላ ዛሬም እንግዲህ ሰጥተውናል። እነሱን አመስግኑን፣ እግዚአብሔር ይስጥልን በሉልን። በጣም ነው የምናመሰግነው። እግዚአብሔር ይስጥልን። ለእያንዳንዳቸው 500 ብር ለእያንዳንዳቸው 500 ብር አንዳንድ ዶሮ፣ አንድ ኪሎ በርበሬና አምስት ኪሎ ደግሞ ሽንኩርት ምንቀር አምስት ሊትር ደግሞ ዘይት ሰጥተዋቸዋል። እግዚአብሔር ስጥልን በሉልን። በጣም ነው የምናመሰግነው የሰጡን ሰዎች እንግዲህ ስማቸውን ማስታውስ ማላስታውሳቸውም አሉ። እግዚአብሔር እኔ ብረሳቸው እነሱ እግዚአብሔር አይረሳቸውም። ማስታወሳቸው ልጥቀስ ለሶስት ሰው ወለተ ማርያም፣ አመተ ስላሴ፣ ወለተ ስላሴ፣ ሰይፈ ገብርኤል ደግሞ ሰይፈ ገብርኤል፣ አመተ ማርያም፣ ጸጋ ስላሴ አሰበ ጻድቅ በጸሎታችሁ አስቡን ብሏቸዋል። በየቦታው እንግዲህ በየቤተ ክርስቲያኑ በየሁኔታው ጸሎት ስታደርጉ አስቧቸው። ለአራት ሰዎች ሰጥተውናል። በቅዱስ ሚካኤል ስም ደግሞ ለሁለት ሰው ይሰጠናል። ስሜን ጌታ ያውቀዋል ያለ ሰው ደግሞ ለአምስት ሰው ይሰጣል። እግዚአብሔር ይስጣቸው። ሚካያስ አድማሱም ለአንድ ሰው፣ ለልጄ ለሁለት ኪዳን ጸሎት አድርጉልኝ ብላ ደግሞ ለስድስት ሰው ሰጥታናለች። እግዚአብሔር ልጇን እግዚአብሔር ይጠብቅልን። በጸሎታችሁ አስቡ። በመባአድ ደግሞ ደሞ ለሁለት ሰው ያክሊለታ፣ ደግሞ ደሞ እግዚአብሔር አምናክ ነፍስ ይማርልን። የሰውችን ብዛት አልጻፍኩትም እዚህ ላይ ምን ያክል እንደሆነ፣ በጣም ይቅርታ። በአጠቃላይ ለዘጠኝ ሰው ነበር የተሰጠው። አንድ ሰው ደግሞ እኛ ራሳችን ጨምረናል። እግዚአብሔር እንግዲህ በዓሉን የፍቅር የሰላም ያደርግላችሁ፣ ሰላም ባል ያደርግላችሁ። ወደ ስጦታው እንሄዳለን።

የተመለከታችሁት ነው። ከሌሊት ነው የጀመርነው፣ መስጠቱን ወደ 11 ሰዓት ጀምረን ማለት ነው። ሁሉም ደስተኞች ናቸው። እግዚአብሔር ብድራቱ ይክፈላችሁ። በጣም ነው የምናመሰግነው። እነ ጆዋና እነ ብስራተ ገብርኤል አንዲት እህታችን መቅደሰ ማርያም እና ብስራተ ገብርኤል እነ ወለተ ስላሴ እነ ደሞ ሌላም ሰው እንደዚህ ልጅ ይመርቁልኝ ብሎ በኪዳነ ምሕረት ስም ከኃይለ ስላሴ ወልዳህና ወይን እሸት ወለታና ስማችን እግዚአብሔር ያውቀዋል። በመድኃኒዓለም ስም ከሙሉ ዓለም ሰናይት ሰሎሞን ወለተ መንፈስ ቅዱስ ወለተ ሰንበት እንደዚሁም ወለተ መስቀል በወላዲታ አምላክ ስም ዲያቆን ተወልደ መድህንና ወለተ መድህን ከጽዮን እንደዚሁም ደግሞ ትርሴተ ድንግል ከጽጌ ማርያም ልጄን እሴተ ማርያምን እግዚአብሔር ያሳድግልኝ ብሎ የሰጣለ ከላስ ቬጋስ የቅድስት ድንግል ማርያም ማህበረተኞች። እግዚአብሔር ይስጥልን። ሁለት ሰዎች ያዋጡማሉ ለአንድ ሰው ሁለት ሰው ከአንድ ወንድማችን። እንደዚሁም በመድኃኔዓለም ስም ከሚሮን እህተ ማርያም፣ ገነት ከዱባይ ኳታሪ የሚኖሩ እህትና ወንድሞች ከጸዳለ ገብርኤል፣ ወልደ ሰንበት፣ ሰይፈ ገብርኤል፣ ወልደ ገብርኤል፣ ብስራተ ገብርኤል፣ አጸደ ማርያም ከፍቅረ ማርያምና በክርስቶስ ተምራ ስም በመድኃኔዓለም ስም እንደዚሁም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዙሪክ ማህደረ ስብሐት ቅዱስ ልደታ ለማርያም ቅዱስ ራጉኤል ቤተክርስቲያን የአጥቢያውና የህል ይልዩ ከተማ የመጡ ምእመናን የተሳተፉበት እንደዚህ የትንሣኤ በዓል ስዊዘርላንድ ማለት ነው። እግዚአብሔር ስጥልን አካል ወልድ ሀይለ ገብርኤል አጸደ ማርያም እና ሀይለ ጊዮርጊስ እንደዚሁ ከበልዩና ከታምራት ከስዊዘርላንድ ለሳለ ወለተ ገብርኤል በጣም ነው የምናመሰግነው። እግዚአብሔር ብድራቱን ይክፈላችሁ። ወለተ ማርያምና ሀይለ ገብርኤል፣ ክብርት ሃና ሀይለ ጊዮርጊስ፣ ተክለ ሃይማኖት ጸዳለ ማርያም፣ ጀርመን ሀገር ሙኒክ ከተማ ቅድስት ድንግል ማርያም ጽዋ ማህበርተኞች፣ እንደዚሁ የሚካኤል ጽዋ ማህበርተኞች፣ የኪዳነ ምረት ጽዋ ማህበርተኞች በአንድ ላይ ይሰጡታል። በቅድስት ሥላሴ ስም ገነት ከለንደን አንድማ ያላወቅ ነው ሰው ሁለት ሺ ብር የሰጠንም አለ። እነ አርቲስት አዚዛ መሐመድ፣ እነ አጸደ ማርያም፣ እየሩ ታደለ ከዳዊት ታደለ ሀይለ መስቀል ና እነ አጸደ ገብርኤል፣ ማዕረግ ታደሰ ና የትናየት ታደሰ ከሁለተ ሚካኤል እግዚአብሔር ይስጥል። እነዚህ አምሳ አንድ ሰዎች እና አንዳንድ ደግሞ የተቋማት ለሶስት መቶ ሰዎች ይው ደስታቸውን ተመልከቱ። ምርቃታቸው አያልቅም። በጣም ደስ የሚል ሁኔታ ነው የነበረው። እና እነዚህ ሰዎች እንግዲህ እኛ ምግብም ስናበላም ሆነ በየዘወትር እንደዚሁም ደግሞ የበዓል ጊዜ ደግሞ እንደዚህ ስጦታ ስንሰጥ የሰጣችሁን ስንሰጥ ፊታቸውን አናስገባ። ፊታቸውን ደግሞ ብናስገባ ብዙ ነገር ታያላችሁ። ደስታቸው ምናቸው። በአመት በዓል ምድር አንድ ደረቅ እንጀራ እንኳን ባልነበረኝ ጊዜ ነው የደረሳችሁልኝ የሚሉም አሉ። እንደዚህም ደግሞ በእውነት እንደ ማልቀስም ያሉ እንደማዘንም በቃ አብዛኞቹ አግኝቶም ያጡ ናቸውና እኛ በየቤቱም እየሄድን ነው ያንን ያደረግነው። የሚያፍሩም አሉ፣ ወጥቶ እንዳይለምኑ። ትናንት ሰጪ የነበሩ ናቸው፣ በየቤቱ ተዘግቶባቸው የነበሩ ሰዎች ናቸውና እንዲመጡ አድርገን የሰጠናቸው። ቪዲዮም ፊታቸውም አናስገባም። ከዛም አንጻር እግዚአብሔር ብድራቱን ይክፈላችሁ። ሁላችሁንም በጣም ነው የምናመሰግነው። እንግዲህ በሚቀጥሉት ሌሎች በዓላትና ኩነቶች እንገናኛለን። እግዚአብሔር ብድራቱን ይክፈላችሁ።